የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያ ርዕሶች እናስደምጣቸዋለን። መንግሥት በኮንዶሚኒየም ዙሪያ ግልጽነት እንደሚጎድለው ተጠቆመ። ሕዝብ በተለይም ተመዝጋቢዎች አሰራሩን የማወቅ መብት እንዳላቸውም ተጠቁሟል። አደገኛው በሽታ በአዲስ አበባ መገኘቱ ተገለጸ። የውጭ የሥራ ስምሪት ኤጀንሲዎች 250 ዶላር ዋስትና እንዲያስይዙ የሚያስገድድ ሕግ ለፓርላማ ቀረበ።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 250 ዶላር ዋስትና እንዲያስይዝ የሚያስገድድ ረቂቅ አዋጅ ለፓርላማ ቀረበ። የህዝብ ተወካዮች ምክር ቤት ሰኔ 5 ቀን 2017 ዓ ም ባካሄደው 36ኛ መደበኛ ስብሰባ የውጭ ሀገር የሥራ ስምሪት ረቂቅ አዋጅን መርምሮ ለሰው ሀብት ልማት ሥራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ በሙሉ ድምፅ መርቷል። ረቂቅ አዋጁ ኤጀንሲዎች ከሚያስመዘግቡት ካፒታል በተጨማሪ በስራና ክህሎት ሚኒስቴር የባንክ ሂሳብ ተቀማጭ የሚሆን የዋስትና ገንዘብ እንደ ደረጃቸው ልዩነት እንዲያስቀምጡ የሚያስገድድ ሲሆን በዚህ ደረጃ አንድ ፈቃድ ያለው ኤጀንሲ 250 ዶላር ዋስትና እንዲያስቀምጡ ይደነግጋል። አደገኛው በሽታ በአዲስ አበባ መገኘቱ ተገለጸም። በአዲስ አበባና በስድስት ክልሎች የዝንጀሮ ፈንጣጣ በሽታ መከሰቱን ሪፖርት ገለጸም። ኢንተርናሽናል ሜዲካል ኮርፕስ በአዲስ አበባ እና በስድስት ክልሎች የዝንጀሮ ፈንጣጣ በሽታ ኤምፖክስ መከሰቱን አስታውቋል። ኢንተርናሽናል ሜዲካል ኮርፕስ ባሳለፍነው ሳምንት ሰኔ ስድስት ቀን ባወጣው ሪፖርት እስከ ሰኔ ሶስት ቀን በአዲስ አበባ ከተማ፣ አማራ፣ ኦሮሚያ፣ ማዕከላዊ ኢትዮጵያ፣ ሲዳማ፣ ሀረሪና ደቡብ ምዕራብ ኢትዮጵያ ክልሎች 18 ሰዎች በበሽታው መያዛቸው መረጋገጡን ገልጾም ያንድ ሰው ህይወት ማለፉን አስታውቋል። ይህም የሞት መጠኑን ወደ 5.6 በመቶ ከፍ ያደርገዋል ብሏል። በሽታው መጀመሪያ የተገኘው በኦሮሚያ ክልል ሞያሌ ከተማ የ27 ቀን ህፃን ልጅ ላይ መሆኑን የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት ግንቦት 17 ቀን በጋራ አስታውቋል። በአሳለፍነው ሳምንትም በአማራ ክልል በመተማእና ባህር ዳር ከተሞች በዝንጀሮ ፈንጣጣ ኢምፖክስ በሽታ የተያዙ ሁለት ሰዎች መገኘታቸውን የክልሉ የህብረተሰብ ጤና ኢንስቲትዩት ገልጿል። በሽታው በመተማ አንድ ሰው እንዲሁም በባህር ዳር አንድ ሰው አጠቃላይ በሁለት ሰዎች ላይ የተገኘ ቢሆንም በሽተኞች በወቅቱ ተገቢውን ሕክምና አግኝተው በማገገም ላይ መሆናቸውን የኢንስቲትዩቱ ዋና ዳይሬክተር አቶ በላይ በዛብህ ሰኔ 5 ቀን 2017 ዓ ም በሰጡት ጋዜጣዊ መግለጫ ተናግረዋል። መንግስት በኮንዶሚኒየም ዙሪያ ግልጽነት እንደሚጎድለው ተጠቆመ። ህዝብ በተለይም ተመዝጋቢዎች አሰራሩን የማወቅ መብት እንዳላቸውም ተጠቁሟል። የተቀናጀ የመኖሪያ ቤት ልማት ፕሮግራም በአዲስ አበባ 1996 ዓ ም በክልል ከተሞች ደግሞ 1999 ዓ ም ተግባራዊ መደረጉ የሚታወቅ ነው። በተለይ ግን በአዲስ አበባ ከተማ 28 ፕሮግራሞች በሚተገበሩበት ጊዜም ሁሉም የተገነቡ የኮንዶሚኒየም ቤቶች የሚውሉት በ1997 ዓ ም ለተመዘገቡ ተመዝጋቢዎች በጣም የሚከፋፈል ሆኖ ነገር ግን መንግስት ለተለያዩ አገልግሎቶች ከሚገነቡ ቤቶች ውስጥ መጠቀም ወይም ለልማት ትንሾች ማስተላለፍ ወይም ለመንግስት ኃላፊዎች በኪራይ መስጠት ቢፈልግ ከኮንዶሚኒየም ቤቶቹ ቀንሶ የሚያስቀርበት የተጠያቂነት ህግ በአዋጅ ደንብ ተደንግጎ ነበር። ይህም ሚያዝያ 15 ቀን 2001 ዓ ም የአዲስ አበባ ከተማ አስተዳደር ካቢኔ ያጸደቀው ሲሆን የደንቡ ስያሜም የከተማ አስተዳደር አካላት ያስተዳደሩን ቤቶች ማስተላለፊ ኃላፊነትና አፈጻጸሙን ለመወሰን የወጣውን አዋጅ ቁጥር 19ህዝበር 1997 እንደገና ማሻሻያ አዋጅ ቁጥር 7 ህዝበር 2001 ን ለማስፈጸም የወጣ ደንብ የሚል ሲሆን በደንቡ ክፍል 2.8 ላይ በዚህ ደንብ መሰረት በየአመቱ ከጣ ውጭ የሚሰጡ የኮንዶሚኒየም ቤቶች ቤቶች በየአመቱ ከሚገነቡ ቤቶች ቁጥር ከ2 በመቶ መብለጥ የለበትም፣ በማለት የኃላፊነት የጥያቄነትና የህግ ስርዓት አስቀምጦ ነበር። በእርግጥ የአፈጻጸሙ ሁኔታ በምን ተገምግሟል የሚለው ሌላ አግባብ ያለው ጥያቄ ነው። ግን ህግ ተቀምጧል። መንግስት ከዚህ እንዳታልፍ ብሎ ገደብ አበጅቷል። በየአመቱ ወይም በየዙሩ ከተገነቡት ኮንዶሚኒየም ቤቶች ውስጥ 98 በመቶ በ1997 ዓ.ም ለተመዘገቡ ያሁን በጣ የሚተላለፍላቸው ሲሆን ቀሪ ሁለት በመቶ ደግሞ መንግስት በስርዓትና በግልፀኝነት ጥቅም ላይ ማዋል ይችላል የሚል የህጋዊና የፍትሐዊ ክፍፍል አንቀጽ ነበረው። ይህንን የህዝብን የ1997 ዓ.ም ኮንዶሚኒየም ተመዝጋቢ ቤት የማግኘት ነፃነት ስናየው በግልጥ የተቀመጠ ድርሻ ክፍፍል ሲኖረው ይህንን የሚመራውና የሚያስተዳድረው የመንግስት ድርሻም በማያሻማ መልኩ አስቀምጧል። አሁንስ በመቶ በሚሉ የህግ ድጋፍ ባላገኘ የድርሻ ክፍፍል ውስጥ በእውነትና በትክክል የመንግስት የክፍፍል ድርሻ ስንት ነው? የህዝብ ተጠቃሚነት ድርሻ ስንት ነው? የሚሉት ጥያቄዎች አፓርትመንቶች ተሰርተው ከመጠናቀቃቸው በፊት በግልጽ በህግ ተደንግጎ ምላሽ ማግኘት አለባቸው። የየትኛው ህዝብ ክፍል ነው ተጠቃሚ የሚሆነው? ባለሀብቱ የሚደርሰውን ድርሻ በፈለገው መንገድ በፈለገ ጋ ዋጋ ሊገዛው የሚችል የህብረተሰብ ክፍል ማለትም ከፍተኛ ገቢ ላለው የህብረተሰብ ክፍል የመሸጥ መብት አለው። ቢፈልግ ሀገር ውስጥ ላለ ባለ ሀብት አሊያም ከሀገር ውጭ ለሚገኝ ዳያስፖራ አማርጦ አዋጭነቱን አስልቶ መሸጥ ይችላል። ለምሳሌ በመጠናቀቅ ላይ ያለው የኤግል ሂልስ የለጋሃር ፕሮጀክቱም 7327 በመቶ የድርሻ ክፍል ያለው ሲሆን አሁን መንግስት 27 በመቶ ድርሻውን ተቀብሎ በአግባቡ በተመጣጣኝ ዋጋ ለህዝቡ ያደርሳል። እርግጠኛ ሆኖ ማስረጃ ማቅረብ ባይቻልም ነብይ መሆን የማይጠበቅብንና እነዚህን የመሳሰሉ የህንፃ አፓርትመንቶች ዋጋ ከፍተኛ በመሆኑም ለዝቅተኛ የህብረተሰብ ክፍል የሚቀመስ እንደማይሆን መገመት ግን ይቻላል። መካከለኛ ገቢ ያለው ህብረተሰብ ደግሞ አሁን በመገንባት ላይ ያሉ ሪል ስቴቶችንም የመሞከር አቅም ያለው አይደለም። እና ለማን ሊሰጥ ነው? ምናልባት መንግስት እንዳለው በፒፒፒ ፕሮጀክት ተሰርቶ ያለቁ ቤቶችን ተረክበውም ከሸጠ በኋላ ሌላ ለአነስተኛና መካከለኛ ገቢ ላላቸው ህብረተሰብ ክፍሎች ገንብቶ ሊያስተላልፍ ከሆነ ሌላ ፕሮጀክት ሌላ ጊዜና ተጨማሪ የቤት ስራ እንደሚሆንብን ታሳቢ ማድረግ ከቀላል የሂሳብ ስሌት ስራ ጋር ስለሚመሳሰል ማውጣት ማሮዶ ብዙም አስፈላጊ አይደለም። ከዚህ አንጻር 2005 ዓ.ም በጸደቀው የምራ ቤት ፖሊሲ ላይ በመንግስትና በግል አጋርነት የጋራ የቤት ልማት በቤት ግንባታ ፈጻጸምና የተጠናቀቁ ቤቶች ማስተላለፍን በተመለከተ በዝርዝር አፈጻጸሙ በመመሪያ ተወስኖ ወደ አፈጻጸም የሚገባ ይሆናል የሚለው የህዝቡን ድርሻ የሚያሳይ ወጥ የሆነ የክፍፍል ድርሻና በተለይ ከዚህ ድርሻ ላይ ወጥ የሆነና በህግ የተደነገገ የህዝብ ጥቅም በግልጽ እና በተብራራ ሻሚነት በሌለው መንገድ የሚገልጽ ሰነድ መመሪያ መዘጋጀቱ አንድ ህዝብን ከሚመራ ከተማ አስተዳደርና ለህዝብ ከወገነ ተቋም የሚጠበቅ ኃላፊነት ነው ሲል ሪፖርተር ጋዜጣ አስነብቧል። በመንግስትና በግል አጋርነት ከሚገነቡት ቤቶች የ1997ም ሆኑ የ2005 ተመዝጋቢዎች ምን ያህል ተጠቃሚ ይሆናል። ይሰራሉ በምን አግባብ ተጠቃሚ ይደረጋሉ? የከተማ አስተዳደሩ በህጉ መሰረት ብረት በመቶውን ብቻ ለፈለገው ይሰጣል ወይስ እንደፈለገው ለፈለገው ያደላል? የሚሉት ጥያቄዎች ከወዲሁ ግልጽ ሊደረጉ ይገባል። ካልሆነ ግን ጊዜ የሚፈታው የኮንዶሚኒየም ተመዝጋቢዎች እንቆቅልሽ ሆኖ ይቀጥላል። እስራኤል እና ኢራን በዜጎቻቸው ላይ እየተዛዛቱ ነው። ኢራን እስራኤላውያንን ከሀገሪቱ ለቀው እንዲወጡ ስታስጠነቅቅ በተመሳሳይ እስራኤል ኢራን ውስጥ ያሉ በሶስት ከተማ የሚገኙ ዜጎች አካባቢውን ለቀው እንዲወጡ አስጠንቅቃለች። የኢራን ጦር ኃይሎች ባወጣው መግለጫ እስራኤላውያን በተቻላቸው ፍጥነት ከሀገሪቱ መልቀቅ እንዳለባቸው አሳስባለሁ ብሏል። ምክንያቱም ከዚህ በኋላ ሀገሪቱ ለኑሮ የምትመቻ ሀገር አትሆንም ሲል በመግለጫው ተናግሯል። እስራኤላውያን ሀገራቸውን ለቀው እንዲወጡ ጥሪ አቅርበው በሚቀጥሉት ቀናት ነዋሪ ላይ ሆኑ እንደሚችሉ የኢራን መንግስት የዜና ወኪል ኤአርኤን ዘግቧል። ተዘግቧል በሚቀጥሉት ቀናት እስራኤላውያንን እናስጠነቅቃለን፣ የተያዙትን ግዛቶች ለቀው ይውጡም፣ ምክንያቱም በእርግጠኝነት ለወደፊቱ መኖሪያ አይሆኑም ሲሉ የጦር ኃይሎች ቃል አቀባይ ሬዛ ሳያድ አዲስ የኢራን ጥቃት በእስራኤል ላይ ከጀመረ በኋላ ተናግረዋል። ድብቅ ቦታ መጠለል ለእስራኤላውያን ደህንነት አያመጣም ሲሉም በመግለጫቸው ተናግረዋል። በተመሳሳይ እስራኤል በኢራን ዋና ከተማ ቴህራን ነዋሪዎችን፣ ዋጋ ትከፍላላችሁ፣ በአስቸኳይ ለቃችሁ ውጡ ሲሉ የእስራኤል የመከላከያ ሚኒስትር ዝተዋል። ሚኒስትሩ ካዝ የኢራንን አቅም እያዳከመ ያለውን የእስራኤል ሰራዊት ከሚፈጽማቸው ጥቃቶች ለማደናቀፍ የሰላማዊ ሰዎች መኖሪያ አካባቢዎችን ኢላማ እያደረጉ ነው ሲሉ የኢራንን መንግስት ከሰዋል ሲል ቢቢሲ ዘግቧል። አራተኛ ቀኑን በያዘው የእስራኤልና ኢራን ድንበር ተሻጋሪ ግጭት በሁለቱም ወገን ሰላማዊ ሰዎች መገደላቸው የተነገረ ሲሆን፣ ኢራን ለሊቱም በእስራኤል ውስጥ ጥቃት ፈጽማለች። ዶናልድ ትራምፕ ኢራን በዚህ ጦርነት አታሸንፍም ሲሉ ተናገሩ። የቡድን ሰባት አገራት ስብሰባ ትላንት በካናዳ መካሄድ ሲጀምር ዋና ትኩረቱ የሆነው በኢራንና እስራኤል ጦርነት ነው ተብሏል። በስብሰባው ላይ የተሳተፉ ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያነሷቸው አስተያየቶች የሚዲያዎችን ትኩረት ስበዋል። ፕሬዝዳንት ዶናልድ ትራምፕ የእስራኤልና ኢራን ጦርነት ላይ ሀሳባቸውን ሲሰጡ ኢራን በዚህ ጦርነት አታሸንፍም፣ ጊዜው ከማለፉ በፊት መነጋገር አለባቸው፣ ንግግሩንም ወዲያውኑ መጀመር አለባቸው ብለዋል። ሩሲያ ከጂኤት አባላት ጋር መውጣቷ ስህተት ነበር ባሉት ንግግራቸውም ፕሬዚዳንቱ ስለ ሩሲያ በማውራት ብዙ ጊዜ ታጠፋላችሁ፣ እሱ አሁን በጠረጴዛው ላይ የለም፣ ይህ ውስብስብ ያደርገዋል። ፑቲን ያናግረኛል፣ ከማንም ጋር አይነጋገርም። ምክንያቱም ከጄኤት ሲወጣ ክብር ባለው መንገድ ስላልሆነ ነው ያሉት። አክለውም ባራክ ኦባማና ትሩዶም የተባለው ሰው ሩሲያ እንድትቀላቀል አልፈለጉም እና ያ ስህተት ነበር ላለው። ምክንያቱም ሩሲያ ብትኖር አሁን ጦርነት አይኖርም ብዬ አስባለሁ እና ትራምፕ ከአራት ዓመታት በፊት ፕሬዝዳንት ቢሆኑ ኖሮ ጦርነት አይኖርም ነበር ብለዋል። ፕሬዝዳንቱ የቀድሞ የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶን ስም ጠቅሰው ቢከሱም ሩሲያ ከጂኤት በወጣችበት በ2014 ስልጣን ላይ አልነበሩም።